በቤተ ክርስቲያን ውስጥ ሶስት የተረሱ ሰዎች አሉ። ቤተ ክርስቲያን ውስጥ ሶስት የተረሱ ሰዎች አሉ። አንደኛው ሙዚቀኛ ሙዚቀኛ፣ ሁለተኛው ካሜራማን፣ ሶስተኛው ደግሞ ሳውንድ የሚቆጣጠሩ ሰዎች በቤተ ክርስቲያን ውስጥ የተረሱ ሰዎች ናቸው። መንፈሳዊ ህይወታቸው የተዳከመ መንፈሳዊ ህይወታቸው የተረሳ በብዙ ቤተክርስቲያኖች፣ እኔ ቪዲዮ ቀርጭ ያውቃለው፣ ለብዙ ወራቶች፣ ለሁለት ለሶስት አመት ሳውንድ ተቆጣጠሪ ያውቃለው፣ ለአራት ለአምስት ስድስት አመት ውስጥ እና ሁሌ የሚረሳው ቤተክርስቲያን ውስጥ እነዚህ ሰዎች ናቸው። ፕሮግራም ሲጀምር ጸሎት ላይ ዝማሬ ሲቀጥል ስብከት ሲቀጥል፣ ከስብከቱ ጋር ስብከቱን መስማት፣ ከዝማሬው ጋር አብሮ መዘመር፣ ከጸሎቱ ጋር አብሮ መጸለይ ብዙ ጊዜ ይቸገራሉ። ቤተ ክርስቲያንም እነሱን ትረሳቸዋለች፣ እና በዚህ ምክንያት መንፈሳዊ ህይወታቸው የሙዚቀኞች የሳውንድ ማኖች፣ እንደገና ካሜራ ላይ የሚሰሩት ልጆች እንደገናም ደግሞ በአራተኛ ደረጃ አንዳንዴ ዲያቆኖች መንፈሳዊ ህይወታቸው ይጎዳል። መመገብ ያለባቸውን ምግብ ሳይመገቡ እግዚአብሔር በሚናገራቸው መልኩ ድምፅን ሳይሰሙ ሳይበረታቱ፣ ሳይጽናኑ ቤተ ክርስቲያን እንደመጡ ጠዋት ገብተው ከሰዓት ልክ እንደዛ ይወጣሉ እና ቤተ ክርስቲያን እነዚህን ሰዎች ትረሳለች። እኔም ተረስቼ እኔም ቤተ ክርስቲያን ደህና መስዬ ኖሬ አውቃለሁ፣ ብዙ ጊዜ ግን የሆነ ቀን ሳስታውሰው፣ ሳስበው፣ ልብ ስለው የእግዚአብሔርን ቃል አለመስማት፣ የእግዚአብሔርን መዝሙር አብሮ አለመዘመር፣ ጌታን አለማምለክ፣ ጸሎትን አብሮ አለመጸለይ በጣም መንፈሳዊት ላይ ጉዳት ይኖረዋል። እና ቤተ ክርስቲያን እኒህ ነገሮች ማሰብ አለባት። ሙዚቀኞች እየተረሱ ነው። ሳውንድማኖች እየተረሱ ነው። ካሜራ የሚሰሩ ሰዎች እየተረሱ ነው። ዲያቆናት እየተረሱ ነው። ለዲያቆናት ለእነዚህ ሰዎች አይጠቅም፣ ለቤተ ክርስቲያንም ደግሞ ይሄ ልክ አይደለም። እና ልጆች መጸለይ አለባቸው። ሙዚቀኞች መጸለይ አለባቸው። የእግዚአብሔርን ቃል መስማት አለባቸው። መዘመር መቻል አለባቸው የነሱ አገልግሎት ማድረግ ከመጀመራቸው በፊት ወይ እያደረጉ እያለ እነሱ የጌታን ቃል መስማታቸውን መጸለያቸውን ማምለካቸውን ቤተ ክርስቲያን ማየት አለባት። እነዚህም በእንደዚህ ነገሮች ላይ የተሰማሩ ልጆች ራሳቸውን ማየት አለባቸው እና ያላቸውን መንፈሳዊ እድገት ያላቸውን መንፈሳዊ ጥንካሬ የውስጥ ሰውነታቸውን ሁሌ ማሰብ አለባቸው፣ ማጠንከር አለባቸው እና በብዙ ቤተ ክርስቲያን ውስጥ ይህ ነገር በጣም እየታየ ለብዙ ዘመናት ቆይቷል። ብዙ ሙዚቀኞች ከቤተ ክርስቲያን ይወጣሉ፣ ወደ ሌላ ዓለም ይሄዳሉ፣ እንደገና ህይወታቸው በብዙ በብዙ መልኩ ይጎዳል እና ቤተ ክርስቲያን ይህን ነገር ባትረሳ በእንደዚህ ስራዎች ደግሞ የተሰማሩት ሰዎች ራሳቸውን ቢያስታውሱ ቢያስተውሉ መልካም ነው። የጌታን ቃል በማንሰማ ሰዓት፣ በማንጸልይ ሰዓት ራሳችንን ለእግዚአብሔር ሰጠን እናም በማናመልክበት ጊዜያቶች ውስጥ ብዙ ነገር እያጣን፣ እየተጎዳን ቤተ ክርስቲያን እያገለገልን፣ ሰዎች እያገለገልን እንደሆኑ ያያሉ ግን እኛ ግን በዛ ውስጥ ግን ምንም እየተጠቀምን ማንሄድበት ብዙ አጋጣሚዎች አሉ። እውነት እውነትን ሳንቀበል እየበረታን ማንሄድበት ቀኖች ብዙ ናቸው እና ይህ ነገር መቀየር አለበት። ቤተ ክርስቲያን ማስተዋል አለባት። ማሰብ አለብን። ጸሎት፣ ሁሉም ሰው አገልጋዮች ሁሉ መጸለይ መቻል ማምለክ መቻል አለባቸው። ስብከት ማዳመጥ መቻል አለባቸው። በተቻለ መጠን ሚክሰሮች ተስተካክለው ካሜራዎች መተከል መቆም ካለባቸው በሆነ ቦታ ላይ ቆመው እንዲቀርጹ ሰው ብዙ ሳይነካቸው፣ ሙዚቃም የሚሰሩ ሰዎች የሚጸልዩበት ሰዓት፣ የሚማሩበት ሰዓት፣ የሚያመልኩበት ሰዓት ከተለያዩ ሰዎች ጋር እየተቀያየሩ እነሱም መታሰብ አለባቸው። በቤተ ክርስቲያን ውስጥ ስላሉ ስላገለግሉ እቃ ስለነካኩ በቃሉ ማለት መቻል አይቻልም፣ እና ይህ ነገር ልክ አይደለም። በቤተ ክርስቲያን ውስጥ ሊጸለይላቸው ይገባል፣ ሊማሩ ይገባል፣ ሊያድጉ ይገባል። መረሳት የለባቸውም። ሰርቪስ በሚደረግበት ሰዓት፣ ውድድም የተለያዩ ቀኖች ውስጥ እነዚህ ሰዎች መሳተፍ አለባቸው። የጌታን ቃል በመስማት በመጸለይ፣ በማምለክ፣ በመዘመር ማለት ነው እና ለዛሬ ያለኝ ይሄ ነው።